የትግራይ ክልል ጥያቄ ደም አፋሳሽ ከሆነው ጦርነት ይልቅ በዲሞክራሲያዊ መንገድ መልስ ማግኘት እንዳለበት ዓላማው አድርጎ የሚንቀሳቀሰው የትግራይ ዲሞክራሲያዊ ስምረት ፓርቲ በትላንትናው እለት የመስራች ጉባኤውን አካሂዷል። የፓርቲው አባላትም የትግራይ ሕዝብ በተለይ ወጣቱ ለውጥ ፈላጊ መሆኑን በማንሳት በክልሉ ያለውን ችግር በሰላማዊ መንገድ በመፍታት ዘላቂ ሰላምንና ልማት እንዲኖር ለመስራት መዘጋጀቱን ያነሳሉ። ትግራይ ውስጥ አሁን ሰላም የለም፣ ልማት የለም፣ ዲሞክራሲ የለም። ሶስቱ እነዚህ የትግራይ ሕዝብ ለዘመናት ሲታገልላቸው እነዚህ አጥተዋል። ስለዚህ እነዚህ ወደ ነበረበት ለመመለስ ትግራይ ውስጥ አማራጭ የፖለቲካ ሀሳብ እንዲኖር የነበሩ ችግሮቻችን የምንቀርፍበት ለቀጣይ ደግሞ ትግራይ ተጠቃሚ የምትሆንበት ፓርቲ ነው አቋቁመን ያለነው ማለት ነው። ስምረት ፓርቲ ለትግራይ ማንነቱ፣ ብሄሩ፣ ሁሉ ነገሩ በነጻነት ወጥቶ የሚገልጽበት በነጻነት ራሱን የመረጠውን እንዲተዳደር ይፈልጋል ከዛ ደግሞ ለወጣቱ ለአዲሱ ወጣት ለተማረውን የሚያሸጋግር ከዚህ በፊት እንደነበረው ሳይሆን አዲሶቹን ወጣት የሚተካ እና ወጣቱ ስደት ትቶ አገሩ እንዲያለማ አገሩ እንዲኖር እንፈልጋለን ማለት ነው። ጦርነት ያሳለፈው ጫናና የተፈጠረው ሁኔታ ያውቃል ህዝቡ። ስለዚህ ተመልሶ ወደዛ ሊገባ አይፈልግም። በጣም በስፋትና በጣም በስፋት ፍላጎት ስላለው ህዝቡ ለዚህ ፓርቲ በጉጉት እየጠበቀ ነው። ካሁን በኋላ ባጭር ጊዜ ውስጥ ከህዝቡ ጋር ሆነን የሚፈልገውን ህዝብ በአጭር ስራ እንሰራለን ብለን ተስፋ እናደርጋለን። ለአንድ ቀን በቆየው የፓርቲው የመስራች ጉባኤ በተለይ በትግራይ ህዝብ ላይ ስለሚደርሰው ጫና በተመለከተ በርካታ ጉዳዮች የተነሱበት ሲሆን ጌታቸው ረዳን የፓርቲው ፕሬዝዳንት አድርጎ በመምረጥም አጠቃሏል። አቶ ጌታቸው በመልእክታቸውም የትግራይ ህዝብ ጥያቄ በቁርጠኝነት ለመፍታት ሁሉም አባላት በሙሉ አቅማቸው እንዲሰሩ ጥሪ አቅርበዋል። ፕሬዚደንት ሞሃን አብ ዘሎ ክቃለ ስደል ሀይሌ ፕሬዝዳንት መሆን ማለት ባለበት ቦታ ሆኖ መታገል የሚፈልግ ሀይልን የማሰባሰብ ኃላፊነት ነው። ጠንካራ ቡድን ፈጥረናል። ከዚህ በተሻለ መልኩ እያንዳንዱ የፓርቲው ምክር ቤት አባልና ሌሎች አባላት በተፋፋመ ትግል መምራት የሚያስችለንን ስራ ለመስራት ከዛሬ ጀምሮ እንድንሰማራ ጥሪ ማቅረብ እፈልጋለሁ። በሙሉ አቅማችን የትግራይ ህዝብ የህሉና ጥያቄን መፍታት ብቻ ሳይሆን ወደ ተሻለ ደረጃ የምንደርስበትን ሁኔታ ለመፍጠር ሁላችንም ቃላችንን የምናደስበት እንዲሆን ጥሪ ያቅርባለሁ። ሁልና ቃልና ድሰሉ ቅርብ በትግራይ የፖለቲካ ሁኔታ ይገባኛል ከሚልና ሰላም ወዳድ ከሆኑ ማንኛውም አካላት ጋር መስራት የፓርቲው ፍላጎት መሆኑንም አንስተዋል። አብ ናይ የትግራይ ፖለቲካ ህይወት ምምያሽ የትግራይ ፖለቲካ እንዲሻሻል ከሚሰሩ ሌሎች አካላት ጋር በመተጋገዝ የህዝቡን የፍትህ ጥማቱን የሰላም ፍላጎቱን ከማሟላት በተጨማሪ ከመንገላታትና ከስቃይ የሚድንበትን ወደ ቀየው የሚመለስበትን ሁኔታዎች ለመፍጠር እንድንሰራ ጥሪ ያቀርባለሁ። በስምረት የመሥራች ጉባኤ ላይ የፓርቲው የምክር ቤት አባላት የጉዳይ አስፈጻሚ ኮሚቴ አባላትና የቁጥጥር ኮሚሽንና ኢንስፔክሽን አባላት ተመርጠዋል።